ሰላም ሰላም ወደ አድማጮቻችን ይህ ስፖርት ነው። በአዳዲስ የስፖርት መረጃዎች ተመልሰን መጣናል። ኢብሪች ኤዜን የሚመለከት ነው። እንግዲህ ኤዜ በአርሰናል በ13 ዓመቱ ከታዳጊ ቡድኑ የተሰናበተ ከዛ ውጭ በአርሰናል ስብስባ አካል መሆን የሚፈልግ በታዳጊነቱ የነቴር የኖሬን ምስል እያየ ያደገ በሀሊንድ በጣም ጥሩ ከሆኑ ተጫዋቾች ጋር ያደገ ነገር ግን አርሰናል በጊዜ የነበረውን እድገት አይቶ የለቀቀው እንደነበር ይታወቃል። በአጠቃላይ እንደ ሂደት እንደ ዙ አርሰናል ትልልቅ ነገሮችን ማምጣት የሚችል ነው። ኢብሪች ኤዜ እዚህ ምን ምን ኢላማዎች ምን ምን ነገሮች አሉት ብለን የምናይ ከሆነ ለአርሰናል አስፈላጊ የሆኑ በተለይ የግራ መስመሩን ይዞ መጫወት መቻሉም የመሀል ደግሞ ተጫዋች መሆኑ ይታወቃልና በሁለቱ ቦታዎችን መሰለፍ መቻሉ ጥሩ የሚባል ነው። ባለፉት ዓመታቶች በክርስቲያን ፓላስ ያሳየው ድንቅ ብቃ፣ በተለይ ደግሞ ዘንድሮ የፌካፑን ዋንጫ ሲያነሱ ከኦሊሴ መሰናበት በኋላ ኤዜ ይህንን ቡድን ሙሉ በሙሉ ተሸክሞ ክርስቲያን ፓላስ ዋንጫውን እንዲያሸንፍ አግዞታል። ጉዳድማቻችን ይህ የያ ስፖርት ነው። ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ ሼር ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። እንግዲህ ይህንን መረጃ ይዞት የወጣው ቲም ቶክ ኒውስ ነው። እንግዲህ ቲም ቶክ ኒውስ አርሰናል በግል ጉዳይ ከኤዜ ጋር እንደተስማማ የግል ጉዳይ እንደማያስቸግር የኤዜ የኮንትራት መክፈረሻው 68 ሚሊዮን ፓውንድ ቢሆንም ክርስቲያን ፓላሶች ግን ስልሳ ሚሊዮን ፓውንድ ለመቀበል ፍላጎት እንዳላቸው በግልጽ ይታያል። ስለዚህ አርሰናሎች ሶስት ዓመት ክፍያን ይህንን ተጫዋች ለማስፈረም መክፈል የሚችሉ ይሆናል። ያ ማለት ሶስት ጊዜ 22 ሚሊዮን ፓውንድ ና እየታየ የሚጨመር በ8 ሚሊዮን ፓውንድ አጠቃላይ ዝውውሩን የሚያገኙት ይሆናል። እንግዲህ በዚህ ዝውውር ላይ ለአርሰናል ቀጥተኛ ተፎካካሪው ቡድን ቶተናም ነው። ቶተናም በዚህ ዝውውር ላይ ለምን ለአርሰናል ተፎካካሪ ሆነ ካላችሁ የቶማስ ፍራንክ ቡድን ይህንን ተጫዋች በማምጣት በሚገባ ይፈልጋል፣ ድርድሮችንም አድርጓል። ነገር ግን ኤዜ ከዚህ ቀደም እንደነገርኋችሁ እንደ ማይልስ ሊዩስ ስካሊ፣ እንደ ቡካዮ ሳካ፣ እንደ ኑዋነሪ ሁሉ የአርሰናል የታዳጊ ቡድን ስብስብ አባል እንደነበር፣ ስለዚህ ያንን ተከትሎ ለአርሰናል ለመጫወት ያለው ፍላጎት ከፍተኛ እንደሆነ ይታያል። የኤዜ መምጣት ለአርሰናል እና ለማይክል ከሚፈልጓቸው ተጫዋቾች ውስጥ አንዱ እንደሆነ በግልጽ ይታያል። አንደኛ በተለያዩ ቦታ መጫወትን የሚችል ተጫዋች መሆኑ፣ ሁለተኛ የአርሰናል ተጫዋቾች የሌላቸው ብቃቶች። የማርቲን ኦዴጋርድ ባለፉት ዓመታቶች የነበረው ድንቅ ብቃት በተለይ ዘንድሮ እንደቀነሰ ይታወቃል። ከሳጥን ውጭ ሹት አድርጎ ጎል የሚያስቆጠር ተጫዋች ያስፈልጋል። ኤዜ ደግሞ ከሳጥን ውጭ በጣም ጥሩ የሆነ ፐርፎርማንስ ያለው ጎል አስቆጣሪ ነው። 26 ዓመቱ ላይ ይገኛል። ሜትር ከ78 ነው ቁመቱ። እንግዲህ ለአርሰናል በሶስት አይነት መንገዶች ሊጠቀምበት ይችላል። አንዳንዴ አርሰናል በጨዋታው ውስጥ ኳሶችን መቆጣጠር ሲፈልግ፣ በሚገባ ቦታዎችን መሸፈን ሲፈልግ የግራ መስመሩን ይዞ መጫወት ይችላል። የግራ መስመር አጥቂው ነው ማለት ነው። ኢንቨርትድ ዊንገር የሆነ በዚህ ወቅት ግን ኦቨርላፕ የሚያደርግ ጥሩ የሆነ የመስመር ተጫዋች ወይም ደግሞ የመስመር ተከላካይ ያስፈልጋል። ያ ጥሩ የሚባል ነው። ሁለተኛው አርሰናል ይህንን ተጫዋች ሊጠቀምበት የሚችለው ማርቲን ኦዴጋርድ በሌለባቸው ጨዋታዎች ላይ ትክክለኛ አስር ቁጥር ሆኖ ማገልገል የሚችለው እንደ ማርቲን ኦዴጋርድ ስሩ ፓሶቹ ጠንካራ፣ ሆኑ እንደ ማርቲን ኦዴጋርድ ወደ ቀኛ ዘንብሎ የሚጫወት አይደለም፣ ግራውን ይዞ የሚጫወት ነው። ስለዚህ የተለያየ አይነት ሚናል መወጣት የሚችል ነው። አርሰናሎች በሎብሎክ በሚቸገሩበት ጊዜ ደግሞ ቡድኖች ወደኋላ ኋላ የሚያፈገፍጉበት ወቅት ኤዜ በምን አይነት መልኩ ይጠቅማል ብላችሁ ጠቃችሁ፣ ደግሞ በጣም በሁለት አስር ቁጥሮች አርሰናል እንዲጫወት ያደርገዋል። ያ አርሰናል ትክክለኛ አጥቂ ካመጣ አጥቂ ወደፊት ጠጋ እንዲልና በአንድ ስድስት ቁጥር በሁለት ስር ቁጥሮች የሚጫወትበት ጨዋታን ሊያመጣ ይችላል። ያ ማለት ኦዴጋርድና በኤዜ ለምሳሌ ዙቢሜንዲ ጋር አብረው ሊሰለፉ የሚችሉበት እና የአርሰናል የአማካይ ክፍል በፈጠረው ረገድ በጣም የተሻለ ፐርፎርም እንዲያደርግ የሚያስችለው ነው። አርሰናል ምንም እንኳን በሶስት አራት ሶስት የሚጫወት ቡድን ባይሆንም ለእንደዚህ አይነት አጫወትም የሚሆን ተጫዋች ነው። አርሰናል ቡድን ውስጥ የሌለው እሱ ጋር ያለው ቦል ፕሮግረሽን ነው። ከዛ ውጭ ቦል ፕሮግረሽን ላይ አርሰናል ቡድን ውስጥ ብቸኛው ተጫዋች ዲክላን ራይስ ነው። ኳሱን ወደፊት በመውሰድ በስምንት ቁጥር ሚና የሚጫወተው ይህኛው ተጫዋች በጣም በርቀት ቦል ፕሮግረሽን ውስጥ አርሰናል በካውንተር አታክ እንዲጫወት ኳሱን ይዞ በመመለስ በጣም ጥሩ የሆነ ክህሎት አለው። አይገመትም። እና አርሰናል የሌለው አይነት ተጫዋች ነው። እና በስብስብ ውስጥ ይህንን ተጫዋች የሚያካትት ከሆነ አርሰናል የተሻለ ጊዜን የሚያሳልፍ ይሆናል ተብሎ ይጠበቃል። ከ2016 እስከ 2020 በኪፒር ተጫዋች ሆነ ኪፒር ክርስቲያል ፓላስ በ2020 ነበር ያስፈረመው። ወደ 17 ሚሊዮን ፓውንድ አወጥተውበታል። ለክርስቲያል ፓላስ በእንግሊዝ ፕሪሚየር ሊግ 146 ጨዋታዎችን አድርጎ 34 ጎሎችን ማስቆጠር ችሏል። እንግዲህ ከ150 በላይ ጨዋታዎችን በእንግሊዝ ፕሪሚየር ሊግ ያደረገ የተሻለ ፐርፎርማንስ ያለ ነው። በዘንድሮ ውድድር ዓመት 34 ጨዋታዎችን አድርጎ 8 ጎሎችና 8 አሲስቶች ነበሩት 2 88 ደቂቃዎችን መጫወት እችሏል። ሌላኛው እንግዲህ የሚነሳው ስለ ኤዜ ስናነሳ ሹት የሚያደርግበት ነው። እንግዲህ ኤዜ እንደ ኪብሬፈሪ ዘገባ ከሆነ በየጨዋታው አራት ሹቶችን ያደርጋል። 92 ፐርሰንት ላይ ያስቀምጠዋል። አሲስት በማድረጉ ረገድ 028 ነው። 80 ላይ የሚያስቀምጠው ነው። ረጃጅም ኳሶችን ያሻማል። እንግዲህ አርሰናሎች ይህንን ተጫዋች እንዴት ነው የሚፈልጉት ነው? አንደኛ የግራ መስመር ተጫዋች አድርገው ነው ወይ፣ ወይስ ሌላ ተጫዋችን ይጨምራሉ ወይ? በዝውውር ጊዜያቶቹ የምናየው ነው። አርሰናል ሁለትና ሶስት ቦታዎችን የመሸፈን ግዴታ ይኖርበታል። አንዱ ኤዜ እንግዲህ ጊዜ መምጣት አማካኝውን እና ማጥቃቱን የሚያገዝ ይሆናል እንደ ማድዊክ አይነት ተጫዋቾችን ደግሞ ይፈልጋል በመስመር ስለዚህ ኤዜና ማድዊክን ማምጣት ወይስ ሮድሪጎን ብቻ ማምጣት የሚለው እንግዲህ ክርክር ማስነሳት የሚችል ሀሳብ ነው ኤዜን እንደ ማድዊክ እና እንዲሁም ደግሞ ቪክቶሪ ኮሬስ ወይም ቤንጃሚን ሴስኮን ቢያመጡ ሶስት የአጥቂ መስመር እድሎችን ማስፋት ያለበለዚያስ ሮድሪጎን እና እንዲሁም ሌላ ቪክቶሪ ኮሬስ ወይም ሴስኮን ማምጣት ሌላኛው መታሰብ የሚጠበቅበት ነው ነገር ግን ኤዜ ለአርሰናል ቡድን የሚሰጠው ሚና የተለየ ነው ከሌሎቹ ተጫዋቾች ብዬ አስባለሁ በዝውውር መስኮቱ ከሚያገኙ ቡድኑን ወደፊት ኳሱን እንዲወስድ ወስድ ያደርጋል እንደነገር ኳቸው በጨዋታ ውስጥ የሚሞክራቸው ቴኮኖች ሪብል አድርጎ የሚያልፋቸው ተጫዋቾች ሶስት ኳሶችን ይሞክራል። ያ ማለት ሰማኒያ ስድስት ፐርሰንታዊ ላይ የሚያስቀምጠው ነው። ይህ በጣም ትልቅ እድል ነው ለአርሰናል የሚፈጥረው ሪብል አድርጎ ኳሱን መውሰድ ላይ የተለየ ፐርፎርማንሱን የሚያሳይ ነው። የሚሻሙ ኳሶች ላይ አርሰናል በቀኝ በኩል እንግዲህ ዲክላን ራይስ ብቻ ነው የሚያሻመው። ስለዚህ ሌላኛውን ተጫዋች ኤዜን የሚያገኝ ይሆናል። እንደዚህ አይነት ዝውውሮች ግን እንግዲህ አንድሬ በርታ እንደ ቶማስ ፓርቴ ላይ የወሰኑትን አይነት ውሳኔ ሌሎች ተጫዋቾችም ላይ ሊወሱ ይችላሉ። አንዱ እንግዲህ ሊሆን የሚችለው ወይ ማርቲኔሊ ወይ ትሮሳርድ የኤዜ እና ሌላ የመስመር ተጫዋች የሚመጣ ከሆነ የመልቀቅ እድላቸው ሰፊ ይሆናል ብዬ አስባለሁ። ሰናሎች በእያንዳንዱ መስመር ላይ ለዋንጫ የሚፎካከር ቡድንን ምገነባ ከሆነ በተለይ በእንግሊዝ ፕሪሚየር ሊግ ላይ ልምድ ያላቸው ተጫዋቾችን ትፈልጋለህ እና እንደዚህ አይነት ተጫዋቾችን ማምጣት ቡድኑን ጠንካራ ያደርገዋል። የፕሪሚየር ሊግ ልምድ ያለው የተለየ ፐርፎርም የሚያደርግ ተጫዋቾችን በአጠቃላይ ያስፈልጉታል። ሊቨርፑል ለመፎካከር፣ ማንቸስተር ሲቲ ለመፎካከር በዝውውር መስኮቱ ላይ ስብስብህን ማጠናከር እና ስብስቡ የላቀ ፐርፎርማንስ ያላቸው ተጫዋቾች እንዲኖሩ ማድረግ የሚያስፈልግ ነው። የሚሆኑ ሌላኛው እንግዲህ ኤዜ ሚናዎቹ ከሌሎች ተጫዋቾች አንጻር ምን አይነት ሊሆን ይችላል ነው። እንግዲህ እያወዳደርን ስናየ አርሰናል አንደኛ በአራት አራት ሁለት የሚመስል የመከላከልና የማጥቃቱን አይነት ቅርጽ ይዞ የሚጫወት ከሆነ ኤዜ የአማካይ መስመሩን እንዲሁም ደግሞ የመስመር ፐርፎርማንሱን ይዞ የሚመለስ ነው። ከዛ ተመልሶ ኳሶችን ማስጣል ላይ ለአርሰናል የተለየ ብቃት ነው የሚሰጥ ነው። ክርስቲያን ፓላስ ቤት ካያችሁት እንግዲህ በሶስት አራት ሶስት የሚጫወተው ቡድን ውስጥ አንዱ የግራ የአስር ቁጥር ሚናውን የሚጫወት ተጫዋች ነው። ያንን በሚገባ መሸፈን ይችላል። አርሰናል በመስመር የሚጫወት በተለይ እግ ካላፊዎሪ እና ስካሊ የሚኖሩት ከሆነ ሁለቱም መስመሩን ጠብቆ የሚጫወቱ አይደሉም። ኢንቨርትድ መሆንን ይመርጣሉ። ነገር ግን ወደ መስመር የሚወጡበት እድል ካለ የተለየ ፐርፎርማንሳቸው እንዲያሳዩ የሚያግዝ ነው የሚሆነው። አርሰናል ብዙ ጊዜ በፕሪሚየር ሊጉ ላይ የሚቸገርባቸው እንደ ፉላም፣ አስቶን ቪላ አይነት ቡድኖችን ስገጥ አርሰናል ከምንም እድሎች የሚፈጥሩ ተጫዋቾች የሉትም ነው የሚባለው አይደለ ኤዜ ይህን አይነት እድሎችን ያመጣል። ከሳጥን ውጭ ነው እንግዲህ ብዙዎቹን ጎሎችን ያስቆጠረው። በእንግሊዝ ፕሪሚየር ሊግ በዘንድሮ ብቻ ሁለት ጎሎችን ነው ሳጥን ውስጥ ያስቆጠረው ከሳጥን ውጭ ስድስት ያክል ጠንካራ እንደሆነ ይታያል። እንግዲህ ግማሽ ፍጻሜው ላይ ፍጻሜው ላይ ክሪስታል ፓላስ ዋንጫዎችን ሲያሸንፍ ጎሎችን ማስቆጠር የቻለው ነው። አጠቃላይ ኢብሪች ኤዜ ወደ አርሰናል መምጣት የተጫዋቹ ህልም ነው። ህልሙን ሁን እንደመሆነ ያክል የሚቆጠር ነው የሚሆነው ቡድኑን ስብስቡን የአርሰናልን የሚያጠናክር ነው የሚሆነው። ይህ የአንድሬ በርታ ዝውውር አይነቶች ነው። ኤጀንቱን አናግሯል። በዝውውር ሂደቱ መደረግ የሚጠበቅበትን አድርጓል። ከዚህ በኋላ ቀጣይ ውሳኔዎች ነው የሚጠበቁት። ስለ ሮድሪጎ እና ስለ አንቶኒ ጎርደን እንግዲህ ዝርዝር ውስጥ ያሉ ተጫዋቾች ናቸው። የተጫዋቹ ላይ ውሳኔ ከወሰኑ በኋላ ሰልፈኞቹ በዝውውሩ ላይ ቀጥተኛ ሙከራና ቀጥተኛ ተሳትፎን ወደ ኤዜ የሚያደርጉ ይሆናል። በክፍያው ረገድ በተለያዩ ሁኔታዎች ላይ ችግር የለባቸውም። ነገር ግን የተጫዋቾችን ቅደም ተከተል ነው አንድሬ በርታ ማጣራት የሚፈልገው። ሰላም ሰላም፣ ወደ አድማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።